አረብ የገደለው ልጅ ለምን እንደገደለው ተናግሯል። ፔጁ ላይ በጽሁፍ አስቀምጠዋል ማለት ነው። ስለ እሱም የምነግራቸው ይሆናል። እስከ መጨረሻ አዳምጡ። ለምንድን ነው እስከ መጨረሻ አዳምጡ የምለው? የእናንተን ጊዜ ለመሻማት ፈልጌ አይደለም። ለእናንተ የሚጠቅማችሁ ነገር፣ ነገ እናንተም ላይ የሚደርስ ነገር ስለሆነ እንድትጠነቀቁ፣ ባህር ላይ፣ በበረሃ ላይ የሚሰሩ ህቶቻችሁ፣ ኮንትራት ቤት የሚሰሩ ውጭም፣ የሚሰሩ ህቶቻችሁ፣ ይህም ቪዲዮ እንዲደርሳቸው ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ስፔሻሊ ላይክ ማድረግ ነባር ቤተሰቦቼ፣ ፕሊስ ፕሊስ፣ በእናታችሁ ላይክ ማድረግ እንዳትረሱ። ለምን ለብዙ እህቶች እንዲደርስ ስለፈለግኩ ነው ማለት ነው። ብዙ እህቶች እየተጠቁ ህይወታቸውን እያጡ የሚገደሉት ጭምር ስላለ ነው። ልንገራችሁ፣ ይሄ ልጅ የገደልኩት ብሏል፣ በጽሁፍ አስቀምጧል። የገደልኩት ጥሩ አድርግ ያለው ብዬ ወንድነት አልተሰማኝም፣ ስለገደልኩት ግን ከሚገባ በላይ ስለተፈታተነኝ ነው። ሰውየው ለምንድን ነው የተፈታተነኝ? ሰባቱ ወር ሙሉ ፀሐይ ላይ የሚሰሩ ታውቃላችሁ፣ እንዴት እንደሚሰሩ ማለት ነው። ፀሐይ ላይ ሰርቼ ዝዬ ደክሞኝ ቤት ስገባ አርፋለው ብዬ ቤት ስገባ ወደ ቤቱ ወደ መኖሪያ ቤቱ ይወስደኝና አሸዋ እያሸከመ ወደ ሶስተኛ ፎቅ ያስወጣኝ ነበር ብለዋል። እኔም ደግሞ አባቴ በሬውን ሽጦ ከበረሃ ሳውዲ እንድገባ ስላደረገኝ እዳ ስለነበርበት ያንን እዳ ለመክፈል ምንም ቢሆን እየሰራ ሁለት ነበረ ሳልተኛ እንቅልፍ ሳያምረኝ በራ በድካም መሀል ሆኜ እየሰራሁለት ነበር። ከዛ በኋላ ብር ስጠኝ ስለወር ሲደርስ ነጌ ከነጌ ወዳ ነጌ ከነጌ ወዳ እያለ አምስት ወር ቆ እያለ አምስት ወሩም ስጠኝ ስለምነው እያለ ሁሌም እሰጥሃለው እያለ አንድ ቀን ሰባት ወር ሲሞላኝ አንድ ቀን ስራ አቆምኩኝ አለ አልሰራም ብዬ ስራ አቆምኩበታለሁ። ሰባት ወር ሞልቶታል ኦልሬዲ ማለት ነው። ከዛ በኋላ ተነስ ስራ አመጣልሃለሁ። ሁሌም እንደዛ እያልክ እንደዛ እያልክ ተዋሸኛልሃልኩት አለ። ከዛ በኋላ ሊመታኝ ትልቅ ዱላ ይዞ መጣ አለ። በዛም አንዴ ወገቤ ለኝ ሲል ያንን ዱላ አጥብቄ ያዝኩበት አለ። ሲታገለኝ ሲታገለኝ ሲታገለኝ አጥብቄ ያዝኩበት አለ። ከዛ ምን አረገ አረቡ የያዘውን ምራቁ እንዳለ ዓይኔ ላይ ተፋብኛለ። ከዛ ያንን ምራቅ ለመጥረቅ እንደዚህ ስል ዱላው ከጄ ነጠቀኝና አንዴ ወገብ መታኝ አለ። ከዛ በኋላ በመኪና ሊገጨው የሮጠ መኪናው ጋር ሲሄድ ሊገጨው ማለት ነው። ሄጄ በትልቅ ድንጋይ ሊገጨኝ ስላወቅኩኝ እንደሚገጨኝ ስላወቅኩኝ በትልቅ ድንጋይ ጆሮን አልኩት። ሰውዬ ወደቀ አለ። ከዛ በኋላ የመኪናውን በር ከፍቶ ሳይገባበት ወደቀ ሰውየው እየወረደ ማለት ነው። ከዛ በኋላ ጩቤ ነበር አለ። በዛ ልውጋው አልውጋው እያልኩ ብዙ ቀን እንትን እያልኩ ነበር እየታገልኩ ነበር ከራሴ ጋር። ከዛ በኋላ ምራቁን ተፋብኝ፣ ወንድነቴን ተፈታተነኝ። መጨረሻ ላይ ወጋሁት አለ። ከዛ አይፎኑን ስልክ ወሰድኩት አለ። የእሱን አይፎኑን ለመውሰድ ፈልጌ ሳይሆን ይጠቅመኛልም ለመጠቀምን ፈልጌ ሳይሆን ደውሎ በየቦታው እንደ እንዳያሲዘኝ እዛው ወክቶት አይፎኑ ጥሎበት ሄደ። አሁን እሱ ሩቅ ቦታ ከሄደ በኋላ የእሱንም ስልክ አይፎኑንም ስብርብር አድርጌ ጣልኩት። ጥሩ ቦታ ደርሼ፣ ጥሩ ቦታ ላይ ነው ያለሁት። ጥዬው አገሬ ገባሁኝ ብሎ ተናግረዋል። ይሄ ቪዲዮ ለእናንተ ምን ይጠቅማችኋል መሰላችሁ? ደሞዛችሁ ብዙ ጊዜ ብዙ ጊዜ ተናግሮ የለው። ምናልባት የእኔ ቪዲዮ ሊሰለቻችሁ ይችላል። እስኪ ሰለቻችሁ ድረስ እኔ ተናግሬያለሁ ኦኬ በጣም ተናግረ። ሁሌም ስለ ደሞዝ በየአንዳንዱ ቪዲዮ ደሞዛችሁን ከአንድ ወር በላይ እንዳታስቀምጡ። ጠላት እኔ በራሴ የደረሰብኝ ነገር አለ። አላህ ነው ያወጣኝ አላህ ነው የጠበቀኝ ማለት ነው። ደሞዜ የአራት ወር ደሞዝ ሆነ። ነጌ ከነጌ ወዳ እየተባልኩ ደሞዜ ሺ አምስት ነበረ። ቀላል ብር አይደለም። ያንን እየሰራሁ ያለሁት አላማ ነበረኝ። ቤቴን ለማስጨረስ ቤቴን ድክም ብሎኛል። በዛ በደከመ ሰውነቴ ቤቴን አሰራለሁ ብዬ ነበር እየሰራሁ ያለሁት ተስፋ ነበረኝ፣ ይሰጡኛል ብዬ ማለት ነው። ከዛ በኋላ አራት ወር ሆነ። አራት ወር ሲሆን ሴትዮ ከቤቷ ልታስወጣኝ የሁለት ወር ደመወዟን ይዛ ከቤቴ ትውጣልኝ አለች። በየቀኑ ደመወዜ ደመወዜ ደመወዜ ስለምላት ማለት ነው። ከዛም በኋላ እኔ ብሬን ሳስጭ ይነቅነቅ አይልም አልኳትኝ ማለት ነው። እኔ ሳልነካት ምን አደረገች? አልወጣም ስላልኳት ብርሽ ይሰጥሻል ሹፌር ክላስ ወጥተሽ ቁጭ በያለችኝ፣ አንቺን ማየት አልፈልግም። እኔ ደግሞ አልወጣም። ለምን መሰላቸው? ልታስይዘኝ ትችላለች። ውጭ ላይ ሹፌር ክላስ ካስወጣችኝ ረ ራሷ ናት የመጣችው አላቃትም ብላ እኔን ማሳያዝ ትችላለች። ማናችሁም ብትሆኑ ደሞዛችሁ ካልተሰጣችሁ ከቤታቸው ንቅንቅ፣ ግቢያቸው ንቅንቅ እንዳትሉ ማለት ነው። አልወጣም አልኩኝ። ሶስት ቀን ተዘግቶብኝ ቁጭ አልኩኝ። ለምን መጀመሪያ ልንገራቸው እንጂ ደብድባኛለች። ሰውዬው በጣም ጥሩ ነው፣ አላህን የሚፈራ ሰው ነው። ባሏ ማለት ነው። እሷ መግሪቢ ናት። ሞሮኮች አላህን አይፈሩም፣ መተተኛ ናቸው በጣም ማለት ነው። ከዛ በኋላ እንትን መጣች፣ ክላሴ ጓደኛዋ መጣች። እሷ መጣች፣ ትውጣለች አለች። እኔ አልወጣም አልኩኝ፣ አሳፍረኝ አልኩኝ። ከዛ በኋላ መጨረሻ ላይ ይዛኝ ጮኸች፣ ይዛኝ ጮኸች አልኳችሁ፣ ጆሮ ላይ ጮኸችብኝ። እኔ ምንም አልመሰለኝም። ታገልኳት፣ ራሴን አስለቀቅኳት ምናምን። ከዛ መጨረሻ ምን ቢሆን አሉ? በጣም እንዲህ ስትገፈትረኝ አሸነፍኳት፣ እኔ አልቻለችኝም። ከዛ ምን ተፈጠረ መሰላችሁ? እንዲህ ስንገፈታተር እኔ አልጋ ላይ ወደቅኩ። እሷም እንግዲህ በተኛሁበት ልትመታኝ ስትመጣ እኔ እኔ አላቅም እንግዲህ ስሜታዊ ይሆኛለሁ በሰዓቱ። እኔ አልፈርድበትም በገዳዩ ማለት ነው። እኔም ገድያት ነበር አስባችሁ፣ ላይ ወይ እርጉዝ ብትሆነች ሴትዮ ሞታለች። እኔም እስር ቤት ገብቻለሁ። እዛው ቤት ውስጥ ነው እንግዲህ ምዝራ ላይ አይደለም። ልጆቹ አሉ፣ ሰውዬው አለ። ሆዷን ምንም ሰላቅ መታኋት በግሬ ማለት ነው። በጣም ነው ያጣደፍኳት። ሶስት ቀን በር ተዘግቶብኝ በመጨረሻም የሁለት ወር ደሞዜን እንደምንም ተቀብዬ ከዛ ቤት ወጣሁኝ። አመለጥኩኝ ማለት ነው። አመለጥኩኝ ሰው በቃ ወጣሁኝ። ከተያዝኩም ልያዝ ብዬ ነው። ይሄ የቆየሁት እንግዲህ ያስባችሁታል። እና እኔ በገዛ ብሬ ጠላት ጠራል። ጠላት ነው ያፈራሁት። ገባችሁ። እቺ ልጅ ካልወጣችልኝ ያለችበት ምክንያት ደሞዜ፣ በየቀኑ ስትጨቀጭቀ ስትወጣ ስትገባ፣ ደሞዜ፣ ስትወጣ ስትገባ፣ ደሞዜ፣ ስለምበላሉ ማለት ነው። እና ይሄ ልጅም ያደረገው ተመሳሳይ ነገር ነው። አላህም አትርፎታል። አላህ አልቀደረበትም። እንግዲህ ላቡ ሀቁ አያችሁ፣ ለገንዘቡ ሲል ነው እሱ ትላንትና ላይ አባቴን እዳ ከፍላለሁ ብሎ ሲጠገረር የነበረው ሲደክም የነበረው እንደገና ተፈታተነው ሰውየ እኮ እቅዱ ሊገለው ነው። አያችሁ፣ ሊገለው ነበር እኮ ልጁ ቀደመው እንጂ ሰውየው ሊገጨው ነበር፣ በመኪና ማለት ነው። አይምሩ አይምሯቸውን ከመግደል ማለት ነው። ወይም አበደች ብለው ሐኪም ቤት አስገቧቸዋል። ከዛ የጉድ መርፌ ትወጋላችሁ፣ ከዛው እዛው ትቀራላችሁ። አረቦች ጋር አንድ ወር ካልተሰጠሽ፣ በቀን አንድ፣ በቀን ሁለት፣ በቀን ሶስት ደሞዝ በሶስተኛው ቀን ስራ ማቆ የአንድ ወር ደሞዝ ከሆነ ይሰጣችኋል። ከዛም ይማራሉ። እቺ ልጅ ኃይለኛ ናት ማለት ነው፣ ደሞዟን ሳትቀበል አትሰራም ማለት ነው ብለው ያስባሉ፣ ይጨነቃሉ። ከአስቤዛ በፊት ያንቺን ደሞዝ መስጠት ይጀምራሉ። ግን እናንተ ሁለት ወር ሶስት ወር የምታቆዩ ከሆነ ትልቅ ችግር ውስጥ ናችሁ፣ ትልቅ አደጋ ውስጥ ናችሁ። ለህይወታችሁ ፍሩ የምሬን ለህይወታችሁ ፍሩ። በተደጋጋሚ ይሄ ነገር ተናገር ያለሁኝ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ባሪ ቪዲዮ ደግሞ እንደምንገናኝ ተስፋ አደርጋለሁ። ትናንትና ስለምንዛሬ ስለ ብዙ ነገር ጠይቃችሁኛል። እንሻላ እሱም በሰፊው የምናወራ ይሆናል። መጠንቀቅ እንዳለባችሁ እዚህ ቻናል ላይ ፋሚሊ መሆን እንዳትረሱ። በጣም ብዙ ነገር ትማሩበታላችሁ። እኔ እኔ በማገኘው ቦታ ላይ ኢንፎርሜሽን ካገኘሁ ለእናንተ ይጠቅማል ብዬ ካሰብኩኝ ያንን ኢንፎርሜሽን ከማምጣት ወደኋላ አልልም። ወዳችኋለሁ። በቀጣይ ባህል ቪዲዮ እንገናኝ።